ክሉና የያብ ፍቅረኛ እንግዲህ ተደባደቡ። ሉል ያደረገው ነገር በጣም ነው የሚያሳዝነው። እንዴት ነው በቤቷ ሻንጣ እናሷን እየጎተተ እቤት የሚያስወጣት? የውነት እንዴት ነው ከቤቷ እንደዚህ እያደረገ የሚያስወጣት? እንዴ እሱ የማን ተባባሪ ነው? በነገራችን ላይ የያብ ደጋፊ ነው ወይንስ ደግሞ የልጅቷ የፍቅረኛው ደጋፊ? በአንቺ ምክንያት ያብ በጭራሽ የንባ ዘለላ እንዲፈስበት አልፈልግም። እሱ ባያፈቅረኝ ምን ያፈቅረዋለሁ፣ ምናምን ጭራሽ ሄሉን ልትደብድ አልደበደበቻትም። እውነት በጣም ነው የሚያሳዝነው የዛሬው ማለት ነው። በጣም ከምላቸው በላይ ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ሁኑ። ስለምትሰጠኝ ሀሳብ አስተያየት፣ በርቺ ጠንክሪ ለምትሉኝ ለሁላችሁም፣ ጥሩ ኮሜንት ለምትጽፉልኝ እጅግ በጣም አድርጌ አመሰግናለሁ። ፈጣሪ አክብርልኝ። ለምትወዱኙም ፈጣሪ ይውደዳችሁ ማለት ነው። እንደምትወዱኝ ውዶች፣ ዛሬም ደግሞ በድጋሚ በሄሉ ላይ መጥቻለሁኝ። እውነት ለመናገር ትንሽ ዛሬ የተፈጠረው ነገር በጣም ግራጋቢ ነው። ማለት በግዴታ ያብን ፍቅረኝ፣ በግዴታ ያደርገሽለት አብረሾ ካልኖርሽ እያሉ ነው። እንግዲህ ይችም ሴት እንደምታየዋት በቤቷ ሄዳ ሄሉን እየደበደበቻት ነበር። እና ሄሉ ዛሬ ብቻ ዋናት። የእውነት እንዳልክ እንዳልክ የታለክ አረ፣ እንዳልክ ድረስላት። ሊገሏት ነው እውነት ሁለት ሆኖ እንግዲህ አስቡ ማለት ነውእና ይሄም እዚህ ጋር ከቤት ውጪ እያለ ይጎትታታል እሷም ደግሞ በግዴታ ለያብ ይቅርታ ማድረግ አለብሽ ብለው ነው እንግዲህ እንደዚህ እያደረጉ ያሉት። እሱ እያለቀሰ ነው። ባንቺ ምክንያት እየተጎዳ ነው። ራሱን እየጣለ ነው። ባንቺ ምክንያት እንዲጎዳ አልፈልግም እያሉ ሁለቱም ሄሉ ላይ ነው እየፈረዱባት ያሉት እንጂ እሱ ጥፋተኛ ነው አይደለም እያሉ ያሉትና ስለዚህ በግዴታ ያብን ይቅርታ ልታደርግለት አትችልም። ሄሉዬ አሁንም ቢሆን አቋሟ የሚቀየር አይደለም ማለት ነው። አቋምሽን በጭራሽ ሄሉዬ መቀየር የለብሽም እንደዚሁ እንደሆን ሽቀጥ ማለት ነው። ምክንያቱም አንድን ሰው በቀላሉ ይቅርታ ከተደረገለት ድጋሚ አሁንም ጥፋት ያጠፋል ማለት ነው እና ሴቲቱ ደግሞ ባንቺ ምክንያቱም ባዘለላ እንዳፈስ አልፈልግም፣ እንዳለቅስ አልፈልግም። ስለዚህ ለአንቺ ብሎ አንቺን ይቅርታ ለመጠየቅ መጥቶ እንዴት እንደዚህ ታደርገዋለሽ ብላ ሄሉን ልትገላት ነበር የደረሰችው ማለት ነው። ሄሉ ለእሷ አቀታት አይደለም ግን ደግሞ ዝም ብላ ነገሮችን ለማሳለፍ ፈልጋ ነበር እየገፈተረ ነበር ሲያስቀምጣት የነበረው እና እሷ ሊደበድቧት ነው በቤቷ የመጡት ወይንስ ሊያስታርቋቸው ነው? በጣም ነው የሚያሳዝነው። ዛሬ በሄሄሉ በጣም ነው ያሳዝነችኝ። እና እንዳልክ የአራቶሎ ድረስ እና ከዚህ ካለችበት አድናት፣ እነሱን ትተሻቸው ወደ እንዳልክ ሂጂ ምናምን ብናምን የሚል ኮሜንት ማይቻለው እና እውነት ወደ እሱ ብትሄድ ይሄ ሁሉ ነገር አይመጣባትም ነበር። እንደ በፊቱ በሰላም በፍቅር ከሱ ጋር አብራ መኖር ትችላለች ማለት ነው። ምክንያቱም እሱ በፍቅር ነው አሁንም የሚቀበላት። በጣም ነው የሚያሳዝኑት።